በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰዱሱ ለሰኔ በዛቲ ዕለት አይረፈ አብ ጽሙድ ወመስተጋድል። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰኔ 16 በዝች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፈር አረፈ። የዚህም አባት ገድል የተነገረው አባ በፍኑቲዎስ ነበር። እርሱም ቁጥሩ ከገዳማውያን ነውና፣ አባ በፍኑቲዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመንን ኖረ። በአንዲት ዕለትም አባ በፍኖስ ወደ እርሱ ሲመጣ አባ ቡናፍር አየው፣ ፈርቶም ደነገጠ። የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡነ አፍር ልብስ አልነበረውም። ጸጉሩና ጽሙን ስጋውንም ሁሉ ይሸፍናሉ። አባ በፍንቱ የሱን በላዩ በመስቀል ምልክት አማርቱ ነው። በፊቱም አቡነ ዘበሰማይ አጸለ። ከዚህም በኋላ አባ በፍኑትም አባ በፍኑት ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃት አራቀለት። ከዚያም በኋላ ሁለቱ በአንድነት ጸለው፣ የእግዚአብሔር ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አመጣጡ እንዴት እንደሆነ፣ በዚያ በረሃ አኗኗሩ እንዴት እንደሆነ ይነጋገሩ ዘንድ አባ በፍንቱ ስን አባ አቡናፍር ለመነው። አባ አቡናፍርም እንዲህ ብሎ መለሰለት፦ እኔ ደጋጎች፣ እውነተኞች መነኮሳት በሚኖሩባት በአንድ ገዳም እኖር ነበር። የገዳማውያን ለሄደና ሲናገሩ ሲያመሰግኗቸው ሰማው። እኔም ከእናንተ የተሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስንሆን ስንተግዝና ስናዝን የሚያረጋጋን እናገኛለን፣ ብንታመም የሚጠይቀን የፈለግነውን ሁሉ እናደርጋለን። በበረሃ የሚኖር ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊት በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸልይኩ ትንሽ እንጀራ ይዤ ተዋስኩ። አንድ ጻድቅ ሰውም አግኝቼ የገዳማዊ ወንጌላቸውን ኑሯቸውን እያስተማረ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔር ያዘጋጀልኝ ይችን ሰሌን አግኝቼ በየአመቱ አስራ ሁለት ዘለላ ታፈራለች ብለየወሩ የምመገበው አንድ ዘለላ ይበቃኛል። ውሃም ከዚህ ምንጭ ጠጣለሁ። በዚች በረሃ እስከ ዛሬ 60 አመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም ነበር አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ስጋ ደም ሰጣቸው። ከዚህም በኋላ ከሰሌን ፍሬ ጥቂት ምግብ ተመገቡ። ያን ጊዜም የቅዱስ አቡና አፈር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊት ተንበርክከው ሰገደ። ለአባ በፍንትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍንትዮስም በጸጉሩ ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በብቲዎስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያች የሰሌን ዛፍ ወደቀች፣ የውሃው ምንጭ ደረቀ። ቅዱስ አባ በፍንቲዎስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍር ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና፣ እኛንም በቅዱሳን ጸሮች ማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳድቆ መዊት እንተተወለጠ ገጹ አምሳለዊ እሳት ድህረ ቀበሮ በፍንቱ ውስጥ በውሳጤ በዓት የተተዋረ ስለካል ዘተውበቶ ሲሲት ነቃማይ የብስ ወደ ቀት በቀል ሰላም ለክሙ ብዙሃነ ሂሮት ምሆፃ መድበለ ቅዱሳን አበው እለነ

የሰማነውን በዝነ ልቡናችን ያሳድርብን። አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረድኤት በረከት ይክፈለን። የተወደዳችሁ የልቃናት ሚዲያ ተመልካቾቻችን እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረን መርሐ ግብር ይህንን የመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ በዓለም ሁሉ ተስፋነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር